ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በሰሜን አሜሪካ በዩታ ግዛት ለኢትዮጵያ ምዕመናን ቦታ ገዝተው ቤተ ክርስቲያን ሠርተው የሰጡትን የኋለኛው ቀን የኢየሱስ ክርስቶስ ቤተ ክርስቲያን ልዑካንን በጽሕፈት ቤታቸው ተቀብለው አነጋገሩ። መምህር ጌታቸው በቀለ ዝርዝራለሁ። ጥቅምት 20 ቀን 2018 ዓ ም የኋለኛው ቀን የኢየሱስ ክርስቶስ ቤተ ክርስቲያን መሪ ቫስፓን እንደተናገሩት ቅዱስነቱን እዚህ መጥተን ስለተቀበሉን እናመሰግናለን። እኛ በምንኖርባት በሰሜን አሜሪካ በዩታ ግዛት ለሚኖሩ ኦርቶዶክሳውያን እግዚአብሔርን የሚያመልኩበት የቅድስት ኪዳን ብረት ቤተ ክርስቲያን ሰርተን አስረክበናል። ወደፊትም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጋር በትምህርት በሰላም፣ በተለይ በወጣቶች ዙሪያ አብረን እንሰራለን ሲሉ ገልጸዋል።

ቅዱስነቱን በማግኘታችን ቅዱስነቱ ላደረጉልን አቀባበል ምስጋና እናቀርባለን። እንደሚታወቀው በሰሜን አሜሪካ በዩታ ግዛት ኢትዮጵያውያን ምዕመናን ይገኛሉ። ለኦርቶዶክሳ ምዕመናን እግዚአብሔርን የሚያመልኩበትን ቦታ ሰጥተን የቅድስት ኪዳነ ምሕረትን ቤተ ክርስቲያን ሰርተን አስረክበናል። ወደፊትም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጋር በትምህርት በሰላም፣ በወጣቶች ላይ ትኩረት አድርገን በትብብር እንሰራለን። ብፁ ቅዱስ አቡነ ማትያስ ፓትርያርክ ርሰ ሊቃን ጳጳሳት ዘኢትዮጵያ ወጨጌ ዘመንበረ ተክል ሃይማኖት ለሉካን ቡድኑ እንደተናገሩት ወደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እንኳ እንደናመጣችሁ ብለዋል። በዩታ ግዛት ኢትዮጵያውያን እግዚአብሔርን የሚያመሰግኑበት ቦታ በመስጣታችሁ እናመሰግናለን ብለዋል። ቅዱስነታቸው አክለውም በወቅቱ ብፁ አቡነ ጢሞቴዎስ ቦታውን ባርከውና አመስግነው እንዲመጡ ልከናቸው ነበር። ብፁነታቸውንም በጥሩ ሁኔታ ተቀብላችሁ ስላስተናገዳችሁ በድጋሚ እናመሰግናለን። ወደፊትም ግንኙነታችን አጠናክረን እንቀጥላለን ሲሉ አባታዊ መልእክታቸውን አስተላልፈዋል። መጀመሪያ ወደ ኢትዮጵያ በጠቅላላ አሁን ደግሞ በዚህ ለመንበረ ፓትሪያርክ መጥታችሁ ስለጎበኛችሁን በጣም እናመሰግናለን። እኳን ደህና መጣችሁ። ለኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቦታ ሰጥታችሁ እንደገና ደግሞ ሰርታችሁ ስላበረከታችሁ እጅግ ምስጋናችን በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ስም በጣም አመሰግናለሁ። የክርስቲያናዊ ሕይወት ነው። የእግዚአብሔርን የሚያመሰግኑበት ቦታ በመስጠታችሁ ይሄ ታላቅ ውለታ ነው ለቤተ ክርስቲያናችን፣ እና ይሄ ውለታ ደግሞ የማይረሳ ነው። ይሄ በጎ አድራጎት ከፍተኛ የሆነ በጎ አድራጎት ነው። ስለዚህም በጣም እናመሰግናለን። እንደገና እንደገና ብርሃን ሊቀ ጳጳስ። ልከን ያንን እንዲረከቡና እንዲያመሰግኑ ልከን ነበረ። እናሳቸውም በጥሩ ሁኔታ ተቀበላችሁ ስላስተናገዳቸኋቸው ደግሞ በጣም ተጨማሪ ምስጋና ላገር እፈልጋለሁ። ወደፊትም ግንኙነታችን የበረታ እንዲሆን እንጸልያለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ በኦሮሚያ ክልል በምስራቅ አርሲ ሀገረ ስብከት የተገደሉ 25 ኦርቶዶክሳውያንን አስመልክቶ ባወጣው መግለጫ መንግስት የሕግ የበላይነትን እንዲያስከብር ጠየቀ። መምህር ጌታቸው በቀለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ ጥቅምት 20 ቀን 2018 ዓ ም ባወጣው መግለጫ በኦሮሚያ ክልል ምስራቅ አርሲ ዞን በሚገኙ የተለያዩ ወረዳዎች 25 ኦርቶዶክሳውያን በአሰቃቂ ሁኔታ መገደላቸውን በጽኑ አጉዟል። ከምስራቅ አርሲ ሀገር ስብከት የደረሰውን ሪፖርት መሰረት በማድረግ እንዳብራራው በተለያዩ ጊዜያትና ቦታዎች በአሰቃቂ ሁኔታ መገደላቸውን መግለጫው በከባድ ሐዘን አስታውሷል። በኦሮሚያ ብሔራዊ ክልላዊ መንግስት በምስራቅ አርሲ ዞን አስተዳደር በጉና፣ በመርቲ፣ በሸርካ እና በሆሎንቆ ዋቢ ወረዳዎች ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ ጥቅምት 14 ለ15 ቀን 2018 ዓመተ ምህረት በጉናና መርቲ ወረዳዎች 17 ክርስቲያኖች ጥቅምት 17 ለ18 ቀን 2018 ዓመተ ምህረት በሸርካ ወረዳ 3 ክርስቲያኖች፣ እንዲሁም ጥቅምት 18 ለ ዘጠኝ ቀን ስምንት ዓመተ ተመረተ በሆን ቆሎ ዋቤ ወረዳ አምስት ክርስቲያኖች በድምሩ ሺ አስራ 2018 ዓመተ ተመረተ ብቻ 25 ኦርቶዶክሳውያን ወገኖቻችን አገራችንና ምድራችን ብለው በሰላም በተኙበት በድንገት ማንነታቸው ባልታወቀ ታጣቂዎች በአሰቃቂ ሁኔታ እንደተገደሉና ግድያውም ከእለት ወደ እለት እየተባባሰ መሆኑን የምስራቅ አርሲ ሀገረ ስብከ ጽሕፈት ቤት የላከውን ሪፖርት ቋሚ ሲኖዶሱ የተመለከተው በከባድና ጥልቅ የሐዘን ስሜት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 የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቋሚ ሲኖዶስ በጽኑ አውግዞታል። ቋሚ ሲኖዶሱ ጉዳዩ በቀጥታ የሚመለከታቸው የመንግስት አካላት ይህንን ድርጊት በጽኑ እንዲያወግዙ በህገ መንግስቱ የተረጋገጠውን በህይወት የመኖርና የእምነት ነጻነት መብትን እንዲያስከብሩ እንዲሁም ወንጀለኞችን ለህግ በማቅረብ የህግ የበላይነት እንዲያረጋግጡ ጠይቋል። ሆኖም ጉዳዩ በቀጥታ የሚመለከታቸው መንግስታዊ አካላቱም ይሁን ኢሰብአዊ የሆነ ተግባር በጽኑ በማውገዝና በህገ መንግስቱ የተረጋገጠውን በህይወት የመኖርና የእምነት ነጻነት መብትን እንዲያስከብሩልንና ይህን አስነዋሪ ድርጊት የፈጸሙትን ህገ ወጥ ግለሰቦች ለህግ በማቅረብ የህግ የበላይነትን ከማረጋገጥ በተጨማሪም በቀጣይ እንዲህ አይነቱ ህገ ወጥ ተግባር እንዳይደገም አስፈላጊውን የህግ ከለላ በመስጠት ኃላፊነታቸውን እንዲወጡ ቋሚ ሲኖዶስ መንፈሳዊ ጥሪውን ያስተላልፋል። ቋሚ ሲኖዶስ በደረሰው ጥቃት የተሰማውን ጥልቅ ሐዘን በመግለጽ ለመዋች ቤተሰቦችና ለመላው ኢትዮጵያውያን መጽናናትን ተመኝተዋል። ቅድስት ቤተ ክርስቲያንም በግፍ ሕይወታቸውን ላጡ ወገኖች እረፍተ ነፍስ እንዲሰጥ ወደ እግዚአብሔር እንደምትጸልይ በመግለጫው ተጠቅሷል። በመጨረሻም በደረሰው ጉዳት የተሰማንን ከፍተኛ ሐዘን በድጋሚ እየገለጽ ለሟች ቤተሰቦችና ለመላው ኢትዮጵያውያን መጽናናትን በመመኘት በግፍ ሕይወታቸውን ላጡት ወገኖቻችንም እግዚአብሔር አምላክ እረፍተ ነፍስን እንዲያድልልን ቅድስት ቤተ ክርስቲያን ትጸልያለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ ጥቅምት 20 ቀን ሁለት ሺህ 18 አመተ ምህረት አዲስ አበባ ኢትዮጵያ። የቤተ ክርስቲያን አባቶች በሀገራችን ጉዳይ ከሚመለከታቸው አካላት ጋር በመወያየት ትውልዱን መታደግ እንደሚገባ መምህራን ገለጹ። ሙሉቀን ሐሰን ዝርዝር አላት። የቤተ ክርስቲያን መምህራን በምስራቅ አርሴ የተፈጸመውን የንጹሐን ወገኖችን ግድያ አወገዙ። መምህራኑ ለክርስቲያኖች ሞት አዲስ ባይሆንም ተፈጥሯዊ ባልሆነ መንገድ መሞት ግን እንደ ሃይማኖትም እንደ ሰብአዊ መብትም ጥያቄ ያስነሳል ብለዋል። ይህ ጉዳይ በውይይት መፈታት ካልተቻለ የወደፊቱ የሀገራችን ጉዳይ ለትልቅ አደጋ ሊጋለጥ እንደሚችል መምህራኑ ጠቁመዋል። እንደ ለክርስቲያኖች ሞት አዲስ ባይሆንም በመጽሐፍ ተጽፎ ያለ ነቅዱስ ዳዊት ነቅዱስ ጳውሎስን ጭምር በዚህ በሮሜ መልእክቱ ሮሜ ስምንት ቁጥር ሰላሳ ስድስት ላይ ስላንተ ቀኑን በሙሉ እንገደላለን። ክርስቲያኖች በዚህ ዓለም ምንጊዜም መኖሪያቸው ሳትሆን መሸጋገሪያቸው ስለሆነች ሞት ለነሱ አዲሳቸው አይደለም። በርግጥ ለእኛ ለት እለት በሰማን ቁጥር ይከብዳል። አዲሳቸው አይደለም ብለን ግን ሞትን አብረን ተሸክመ ነው ባልሆነ አሟሟት ልን ሞት ግን ተገቢ አይደለም። ክርስቲያኖች ወደዚህ ዓለም የመጣ ሁሉ ይሞታል፣ ወደዚያኛው ዓለም ይሻገራል። ነገር ግን ፈጣሪ ባዘጋጀለት መንገድ ኑሮ ባዘጋጀለት ጥሪ ቢያልፍ የተሻለ ነው። ከዚህ በዘለለ ግን ክርስቲያኖች ወደዚያኛው ዓለም ሊሻገሩ ካልሆነ በቀር ሌላ ምንም መገደላቸው ለነሱ ለሰማይታቱ ምንም የሚጎልባቸው ነገር አይኖርም። የበለጠ ገዳዮቻቸው ግን ሞታቸውን ጭምር ተሸክሞ ለሚቀሩት ወዮላቸው። በሁሉም ወገን ቤተ ክርስቲያን የሁሉም ናት። ቤተ ክርስቲያን አስታራቂ እናት ናት። ስለዚህ እናት ደግሞ በሁለት ልጆቿ መካከል ገብታ ነው አንተምተው አንተምተው የምትለው። ምን ብናደረግ ነው የሚሻለው የሚለውን በደንብ እየተነጋገርን አንተምተው አንተምተው የማለቱ ነገር ከወዲሁ ማናደርግ ከሆነ የወደፊቱ የባሰ ይሆናል የሚል ፍርሃት አለን። አሁኑኑ ግን አባቶቻችን ከሚመለከተው የመንግስትም ይሁን ሌላ ታጥቆ የሚነሳውንም አካል ይሁን ተው፣ እስኪ ቁጭ ብለን በጠረጴዛ እንነጋገር። የጋራ ሀገር አለችን። የጋራ ሀገራችንን በሁለት ወገኖች ተጣልተን ከምናጣት ምናጣት ነገር ብትኖር ሀገራችን ነው የምናጣው። ሕፃናት እየሞቱ ነው። አረጋውያን ያለ ጧሪ እየቀሩ ነው። በየቦታው የሞት ዜና ነው እለት፣ እለት የምንሰማውና ይህን ማስቆም የምንችለው ግን ሰይፍ ታጥቀው ጦር መዘው ሜዳ ላይ ያለሁ አለሁ ባዮችን ያለልህ እግዚአብሔር አንተ ይቅርብህ አንተም ይቅርብህ የማለት ድምፅ ማሰማት ይኖርብናል። አባቶቻችን ይህን ሀሳብ በደንብ ገፍተውበት ሀገርን ከሚመሩ አካላት ከሚመለከታቸው አካላትም ጭምር መነጋገር ያስፈልጋል፣ የሚል መልእክት ነው ያለኝ። እየሞተ ያለው ሁሉም ለአባቶቻችን ልጆቻቸው ናቸው፣ ለእኛም አባቶች ወንድሞቻችን ናቸው የሚሞቱትና ከዚህ አንጻር አባቶቻችን ሀይል ይሉ የሚመለከተውን አካል ህዶም ሆነ ጠርቶ ማነጋገር ይገባል የሚል መልእክት ነው ያለ። የቤተ ክርስቲያናችን አስተምሮ ሁልጊዜ ስለ ሰላም መስበክ ቢሆንም፣ በዚህ ዘመን ቤተ ክርስቲያን ለፈተና ተጋርጣለች። ኦርቶዶክሳውያን ይህን ፍጹም ኢሰብኣዊ የሆነ ድርጊት በፍጹም እንደሚያወግዙት መምህራኖቹ ጠቁመዋል። በአጽራረ ሃይማኖት በአጽራረ ቤተ ክርስቲያን ቤተ ክርስቲያን እየተፈተነች ነው ያለ፣ በብዙ መከራ ነው ያለች እና ስለዚህ ትልቁ ነገር እግዚአብሔር አምላክ ቤተ ክርስቲያናችንን ሰላም እንዲያደርግልን ነው። ቤተ ክርስቲያን የምትሰብከው ስለ ሰላም ነው። ክርስቲያን በጠቅላላ በሰው ላይ ግፍ አይሰራም። ክርስቲያን ሰውን አያስርም። ክርስቲያን ሰውን አይገርፍም። አዎ፣ ኦርቶዶክስ ተዋህዶ ሃይማኖት ሰውን አያስርም፣ ሰውን አይገርፍም። አዎ፣ ሰውን አይገልን መግደል ይቅርና ሰውን ማሳዘን ክልክል ነው። አዎ፣ ሰውን የሚያሳዝን ነገር ተናግሮ ማሳዘን አይገባም ነው በቤተ ክርስቲያናችን። ቤተ ክርስቲያን የምታስተምረው የምትሰብከም ይሄ ነው። መልእክቷ ሁሉ ሰላም ነው፣ አንድነት ነው፣ መተባበር ነው፣ መረዳዳት ነው፣ መተዛዘን ነው የምትሰብከ የምታስተምረው እንጂ ሰውን መግደል፣ ሰውን ማሳዘን፣ ሰውን መጉዳት አታስተምርም። ሰውን መጉዳት፣ ሰውን መግደል፣ ሰውን መበደል ታወግዛለች ቤተክርስቲያናችን እና ሁሉም ስለ ሀገር ሰላም መጸለይ ይገባል። ሁሉም ደግሞ የሚመለከተው ደግሞ በህግ በስርዓት ደግሞ ሀገሩ ሰላም እንዲሆን ክርስቲያንም ሌላ ከክርስትና ውጭ ያለትም ሁሉ ተስማምቶ በዚህ ምድር ላይ መዶር ጨለማና ብርሃን በዚህ ዓለም እንደሚኖር ሁሉ አዎ ህዝብና አሕዛብም በዚህ ዓለም ይኖራል። ክርስቲያን የሆነውም ክርስቲያን ያልሆነውም በዚህ ምድር ተስማምቶ እንዲኖር ነው። ክፉን በክፉ ድልነሰው አለው አትለት ክፉን ሰው በክፉ ስራ ክፉን ግብር ወክፉ ግብር ድል ነስዋለሁ አሸንፋለሁ መልካም ስራ በመስራት ድል ንሳው እንጂ ይላል መምህራኑ አያይዘው እንዳሉት በሞት ላጣናቸው ወገኖቻችን ለቤተሰቦቻቸው መድረስና ማጽናናት እንደሚገባም ገልጸዋል ለአደጋው ህይወታቸውን ላጡ ወገኖች ትልቁ ነገር የሞቱትን ነፍሳቸውን ይማርልን ይህ የቤተ ክርስቲያኒቷ ይዘወትር ጸሎቷ ነው በሆነ ጊዜ ጠርታ የምትወ ሳይሆን ለሰማይ ታጡ ዘላለም ይቺ ቤተ ክርስቲያን እስካለች ድረስ ዘላለም ስጠራ ትኖራለች፣ ለወደፊትም ትኖራለች። ቤተ ክርስቲያኒቱ እና የቀደሙትን ሰማይታት እንደምናስብ ሁሉ እናስባለን። ወገኖቻቸው የሄዱት ወደ እግዚአብሔር እንደሆነ ተረድተው ተጽናንተው ሀዘናቸውን ረስተው ወደፊት እግዚአብሔር አለ ብለው የሞቱትን በማሰብ እነሱ ደግሞ ወደ ተግባራቸው ገብተው ከበቀልኝነት ከቂምነት ከቂም በቀል ወጥተው የሚሻለው ነገር ራስን ማስተዳደር፣ የሟች ወገኖችን ልጆቻቸውን ማሳደግ፣ መጦር፣ የቀሩትን አይዟችሁ ማለት ነው። እኛም እንደ ቤተ ክርስቲያን ሊጠበቅብን የሚገባው ከታች ከሰባኪያነ ወንጌል፣ ከካህናት፣ ከዲያቆናት እስከ ላይ እኛው መዋቅር ድረስ ያለን እዛ ድረስ በመሄድ ቢቻል ነገሮች ቢመቻችሁ ወንጌል እየሰበክን ለክርስቲያኖች ሞት አዲስ እንዳልሆነ የእናንተም ወገኖች የሞቱት አዲስ ያልሆነውን ሞት ነው እናንተም ነገ እምትሞቱት ነው ወዮው ለገዳይ እናንታ አይዟችሁ፣ እግዚአብሔር ያጽናችሁ ብለን ልናጽናናቸው ይገባል፣ ልናበረታታቸው ይገባል የሚል ሀሳብ አለኝ። በጥቅሉ ግን የሞቱ ወገኖቻችንን እግዚአብሔር አምላክ በሰማዕታቱ ጎድን በቅዱሳን አባቶቻችን ጎድን ያሳርፍልን፣ ነፍሳቸውን ይማርልን፣ ሰላሙን ይስጠን፣ መስማማቱን እግዚአብሔር ያዝልን፣ መከራው በቃ ይበለው። በቤተ ክርስቲያን ያለ መከራ ፈተና ሁሉ እግዚአብሔር ያስወግድልን። የቅድስት ቤተ ክርስቲያንን አገልግሎት ለማስፋት የአብነት መምህራን ጠንክረው ማስተማር እንደሚገባቸው ተጠቆመ። መምህር መዝገቡ ጌታቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለአራተኛ ጊዜ አሻሽላ በ2009 ዓ ም ስራ ላይ እንዲውል ያደረገችው ቃል አዋዲ በአንቀጽ 19 ንዑስ አንቀጽ 1 ላይ እያንዳንዱ የሰበካ ቤተ ክርስቲያን አቅሙ በሚፈቅድለትና ከቅዱስ ሲኖዶስ በሚሰጠው መመሪያ መሠረት በቤተ ክርስቲያን አካባቢ መንፈሳዊ ትምህርት ቤት እንዲቋቋም ያደርጋል በማለት ስለ አብነት ትምህርት ቤት በማን መቋቋም እንደሚገባው ድንጋጌን ያሳያል። ታዲያ ይህን ድንጋጌ አክብረው ጉባኤ እንዳይቋረጥ እየሰሩ ያሉ ምስጉን አብያተ ክርስቲያናት እንዳሉ ሁሉ መሰረታዊ የቅድስት ቤተ ክርስቲያንን ተልእኮ በመዘንጋት በቸልታ የተቀመጡም አሉ። ይህ ቸልተኝነት ቅድስት ቤተ ክርስቲያንን ወደ ጨለማው ዘመን እንደሚመልሳት በጎፋ መካነ ሕያዋን ቅዱስ ገብርኤል ካቴድራል አገልጋይ የሆኑት ሊቃኤላፍ ስልጣኑ ሙሉ ጠቆሙ። የአብነት መምህራን አሁን በአሁኑ ሰዓት ላይ ብቻ ሳይሆን ከበፊትም ጀምሮ እያስተማሩ የደረሱት እንዲሁም ደግሞ ደቀ መዛሙርት የተተኩት ሀብነት መምህራን በመኖራቸው ነውና ዛሬም በሰፊው ብሎም በዚህ በአዲስ አበባ ገዳማትና ድባራት እያንዳንዱ ከዝማሬ ሟሴት እስከ ድጓ ከድጓ እስከ ቅዳሴ ከቅዳሴ እስከ መጽሐፍት መምህራን አሉ። እነዚህ ጠንክረው ሊያስተምሩ ይገባል። እነዚህ ካላስተማሩ ግን ትላንትና በአሥራ አምስተኛውና በዘጠነኛው ምዕት ዓመት ቤተ ክርስቲያን ጠፋች እንደሚባለው አስተምረው ትውልድ ካልተኩ ያ ጥፋት ዛሬ እውን ሆኖ ሊተገበር ይችላል ማለት ነው። ወንጌል ጥንተ መሠረቷ ሠራኤ ሕግ አምላክ ወልድ አምላክ ኢየሱስ ክርስቶስ ደቀ መዛሙርቱን ያሉበት ቦታ ሄዶ አሳምኖ ከሁለት ሰው እስከ አምስት ገበያ ድረስ ተማሪዎቹን ሰብስቦ አስተምረዋል። ዛሬ ላይ በጀቱን እንጂ ደቀ መዛሙርትን ማፍራት ላልፈለጉ ቸልተኞች ሊቃይላፍ ስልጣኑ ሙሉ ይሄን ብለዋል። በሚገርም ሁኔታ አሁን ላይ ያሉ መምህራን እንደው ያለውን እውነታ ነው የምናገረው። አንዳንዶቹ እግዜር ያድላቸው ያስተምራሉ። አንዳንዶቹ አብዛኛው ግን ተማሪ የለም በማለት ያላቸውን እውቀት ዘደፈነ ወርቆ ሆነዋል። ይህንን እውቀት አውጥተው ማስተማር አለባቸው። መምሩ ተማሪውን ይፈልጋል እንጂ ተማሪው መምሩን አይፈልግም። ምክንያቱም ጌታ ኢየሱስ ክርስቶስ እንኳን ደቀ መዛሙርቱን ፍለጋ ሄደ እንጂ ደቀ መዛሙርቱ ፈልገውት አልመጡም። ይህንን ልንገነዘብ ይገባል። መምራችን አስተማሪያችን ኢየሱስ ክርስቶስ እንደሆነ ሁሉ በነፍስም በስጋም የአብነት መምራን ቢያስተምሩ ለሀገርም ጥቅም ነው ለቤተ ክርስቲያንም ደግሞ ዋና ትልቅ ምሰሶ ስለሆነ ማስተማር አለባቸው ነው የምለው። ስለዚህ መምህራን ተማሪዎቹን መፈለግ አለባቸው እንጂ ተማሪ የለም ብሎ ዝም ብሎ ጊዜን ማቃጠልና ተማሪ አልመጣም ብሎ የተዘረጋውን ጉባኤ ማጠፍ በእግዚአብሔርም ተወቃሽነት ያደርጋል፣ በሰው ዘንድም ደግሞ ስንፍና የስንፍና ምልክትን ያሳያል። በመጨረሻም ሊቃይላፍ ስልጣኑ ሙሉ ከመንበረ ፓትርያርክ ጠቅላይ ጽሕፈት ቤት እስከ ታች ድረስ በየደረጃ የሚመለከታቸው አካላት ለአብነት ትምህርት ቤት ትኩረት በመስጠት የሚገባው ሊሰሩ ይገባል በማለት አሳስበዋል። እንግዲህ በመጨረሻ የአብነት መምህራን አጠንክሬ የምናገረው መልእክቴን ከራሴ ጀምሮ እኔም ባለኝ ሰዓት አባቶቻችን ደሞዝ ሳይኖራቸው የእኔ አባት ለምሳሌ እያረሱ ያስተምሩ ነበር። ደሞስ አይኖራቸው ነው። ስለዚህ ዛሬ ደግሞ እግዚአብሔር ይመስገን ቅዱስ ቤተክርስቲያን ምንም አልጎደለባትም። ይሄ እንኳን ገቢው የሚመጣው ሙዳዊ መጽዋቱ የሚሞለው መምራን ሲያስተምሩ ቅዳሴው፣ ውዳሴው ሲቀደስ ነው። ለቅዳሴው ለውዳሴው ዋና ሞተሩ መምህራን ስለሆኑ ከላይ ከቤተ ክህነቱ ጀምሮ እስከ አጥቢያ ቤተ ክርስቲያን ድረስ የመምህራን ጉዳይ ሊታሰብበትና እነሱም ግዴታቸውን ሊወጡ ይገባል። ቤተ ክህነቱም ደግሞ አጠንክሮ ይህንን ነገር እንዲያስተምሩ መመሪያ ማውረድ አለበት እላለሁኝ። ስለዚህ መመሪያውን ተቀብለው ደግሞ መምህራኑ ይህንን ማስተማር አለባቸው። ይሄ ካልሆነ ግን እውነት ለመናገር እንደ ቀድሞው ታሪክ ሆኖ እንዳይቀር እኛም ተወቃሽ እንዳንሆን እኔም ራሴም ጭምር እኔም ራሴም ጭምር ማስተማር እንዳለብኝ ባለኝ ሰዓትና ባገኘት ሰዓት ማስተማር እንዳለብኝ ራሴ ከዛሬ ጀምሮ ኃላፊነቱን ይዤ መሄድ አለብኝ ብዬ በራሴ ወስኛለሁ ማለት ነው። የጌዲዮ ኮሬና ቡርጂ ሀገረ ስብከት ሊቀ ጳጳስ ሊቀጳጳስ ብፁዕ አቡነ ገሪማ የሚመለከታቸው አካላት የዜጎችን ደህንነት እንዲያስጠብቁና ዘላቂ ሰላም እንዲሰፍን ሊሰሩ እንደሚገባ አባታዊ መልእክት አስተላለፉ። ብፁዕነታቸው በኦሮሚያ ክልል በአርሲ ዞን በሚገኙ ኦርቶዶክሳውያን ላይ በደረሰው አሳዛኝ ጥቃት ሕይወታቸውን ባጡና በተጎዱ ወገኖች ከልብ ማዘናቸውን የገለጹ ሲሆን በተለያዩ የሀገራችን ክፍሎች በተደጋጋሚ እየተፈጸመ ባለው በዚህ ድርጊት ቤተ ክርስቲያናችንን ከልብ የሚያሳዝንና የሀገራችንን ዘላቂ ሰላም ጥያቄ ውስጥ የሚከት በመሆኑ የሚመለከታቸው አካላት የዜጎችን ደህንነት እንዲያስጠብቁና ዘላቂ ሰላም እንዲሰፍን ሊሰሩ እንደሚገባ በአጽንኦት አሳስበዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ በአንጋፋዋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ካህናትና ምእመናን ላይ በተፈጸመው ግድያና ጥቃት የተሰማውን ጥልቅ ሐዘን በመግለጽ ድርጊቱን አውግዟል። እንዲሁም አስተማማኝ ሰላም የሚረጋገጠው በሁሉም ዜጋ የጋራ ርብርብ በመሆኑ ሁሉም የሃይማኖት ተቋማትና ህብረተሰብ ይህንን እጅግ የከፋ የጭካኔ ተግባር በአንድ ድምፅ ማውገዝና ከህግ አካላት ጋር በመተባበር ወንጀለኞችን ለፍርድ እንዲቀርቡ የበኩላችሁን ሚና እንድትወጡ ሲል ጥሪውን አቅርቧል። በተጨማሪም ይህንን አሰቃቂ ኢሰብአዊ የጭካኔ ድርጊት በጽኑ እያወገዝን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መሪዎችና ምእመናን በተለይም ለሟች ጉዳት ለደረሰባቸው ቤተሰቦች ፈጣሪ መጽናናትን እንዲሰጥልን እንለምናለን ሲሉ ሀዘናቸውን ገልጸዋል። በተያያዘ ዜና የአዲስ አበባ የሃይማኖት ተቋማት ጉባኤና የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በኦሮሚያ ክልል በአርሲ ዞን በጉና በመርቲ በሸርካና በሆሎንቆዋቢ ወረዳዎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናትና ምእመናን ላይ የተፈጸመውን ግድያና ጥቃት አስመልክተው የተሰማቸውን ጥልቅ ሀዘን ገልጸዋል። የተወደዳችሁ ተመልካቾቻችን ለዕለቱ ያሰናዳ ነው ዜና ቤተ ክርስቲያን የተከታተላችሁትን ይመስላል። ሌሎች የጣቢያችን መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ከመርሃ ግብሮቻችን ጋር ጥሩ ጊዜ ያሳልፉ።